ሄድሽም ጠላሽም፣ አለቀሽም፣ ሳቅሽም ማለፉ አይቀርም። ስለዚህ ለሚያልፈው ነገር ራሳችንን ዋጋ ማስከፈል አለብን ብዬ አላስብም። ና እንደሚያልፍ ጊዜ ለራሳችን ከነገር ነው ነገ የተሻለ ቀን እንደሚመጣ ካመን ምንም ነገር ነው። ሙስሊሞች ከሆናችሁ የሱቢን ሰላት ተነስታችሁ የማትሰግዱ ከሆነ ዛሬ ምርጥ መፍትሄ ነግራችኋል። ሙስሊሞች ከሆናችሁ ሼጣንና አሸንፋችሁ እስከ ቪዲዮ መጨረሻ ድረስ አዳምጡ። ሁንም በደንብ ኮፒ ሊንክ ሼር አድርጉት ፖስት በማድረግ በአንድ ሰው ሱቢ ሰላት መስገድ ቢጀምር እስከ መልቃማ ጆን አብረን እንካፈላለን። አንደኛ ስልካችሁን ከመተኛታችሁ በፊት ራቅ አድርጋችሁ ከምተኙበት ቦታ ማስቀመጥ። ይህም ቀጠሮ ሲጮ ተነሳችሁ ግዴታ እንድታጠፉት ያደርጋችኋል። ለሱቢ ሰላትም በደንብ አድርጎ ይቀሰቅሳቸዋል። ሁለተኛው ደግሞ ለሰላት የሚያስፈልጉ ጀለቢያዎችን እንደዚሁም ደግሞ የምትለብሷቸውን ነገሮች አዘጋጅታችሁ ከስልካችሁ ጋር አድርጋችሁ መተኛት። ስለዚህ ለሱቢ ሰላት ሁሉም ነገር ተዘጋጅተዋል ማለት ነው። ሶስተኛ የአላህ ስብሓነሁ ወተዓላ እገዛን ለሱቢ ሰላት እንዲቀሰቅሳችሁ ዱዓ አድርጋችሁ መጠየቅ። እንደዚሁም አራተኛ ደግሞ የምታውቁትን ቅርብ ያለ ቤተሰቦቻችሁን ጓደኞቻችሁን ሱቢ ሰላት ላይ እንዲቀሰቅፋችሁ መጠየቅ። እናንተም ከተነሳችሁ ደግሞ እነሱ መቀስቀስ ሻውና። አምስተኛና ወሳኙ ደግሞ የነቢዩ ሰለላሁ ዐለይሂ ወሰለም ይህንን ሀዲስ ማስታወስ ከሱቢ ሰላት በፊት የምሰገድ ሁለት ረካ ዱንያና ዱንያ ከያዘችው ነገር ሁሉ በላጭ ነች ብሎናል። አላህ ስብሓነሁ ወተዓላ ያግዘን። ሁላችሁም ቪዲዮ ሼር እያደረጋችሁ ራሳችሁ ጋር እንዳታስቀሩ። ሁላችሁም ይሄንን ቪዲዮ 10 10 ጊዜ ኮፒ ሊንክ እና ሼር በማድረግ አጣምጡ። የካህን ሚስት ሳይቀር ሰልሟል። እዚህ ሀገር ላይ የካህን ሚስት እስከ ልጆቻቸው ሚስታቸውም፣ ልጆቻቸውም ለውም ከዚያ ወደ መሸፈን ደረጃ ሁሉ የደረሱ ከአርባ በላይ የሰንበት ተማሪ እህት ወንድሞቻችን ህፃናት ልጆቻችን አርባ ሰንበት ተማሪ ሰልሟል ትላለች። አብረን ሲማሩ የነበሩ ልጆች ግን ጓደኞቻችን በእምነት ምክንያት ማለት ስለዚህ፣ ብዙዎቹ ብዙዎች ልጆቻችን ከዛ፣ ብዙዎቹ ልጆች እያንዳንዳችን አንዳንድ ልጅ ሁለት ሁለት ልጅ ገብረናል፣ ወስደውብናል። በሀይማኖት ማለት ነው። ከአርባ በላይ የሰንበት ተማሪ እህት ወንድሞቻችን፣ ህፃናት ልጆቻችን በሌላ እምነት ተነጥቀዋል። አርባ ሰንበት ተማሪ ሰልሟል። ከዛ ሳስበው እንዴ ይህ ነገር እንዴት ወዴት እየሄድን ነው? ከዛ በኋላ ራሱ ኢቭን አሁን ሰኔ ወር ላይ ላይ ወደ ስድስትና አምስት ተማሪዎች ክርስቲያኖች ጫፍ ላይ ያሉ አሉ ተባለ። አበድኩ በቃ በእውነት አራስ ቤት ነበርኩኝ። ትናንት አብሮን ሲማሩ የነበሩ ልጆች ዛሬ ግን ጓደኞቻችን በእምነት ምክንያት ማለት ስለዚህ፣ እዚህ ላይ ደግሞ በደንብ መሰራት አለበት። እምነት ማወቅ አለብን፣ ስንጠየቅ መልስ መጠየቅ መመለስ መቻል አለብንና ያ ነገር ቢሆንልን ልጆቻችንም ብዙዎቹ ልጆቻችንን ተቀምጣላል ማለት በወጣቱ የሙስሊሙ ወጣት ስለሚበዛ ነቀምተናል። ወደዛ ብዙዎቹ ልጆች እያንዳንዳችን አንዳንድ ልጅ ሁለት ሁለት ልጅ ገብረናል፣ ወስደውብናል። በሃይማኖት ማለት ነው። አንዳንድ ልጅ አልገበረ የካህን ሚስት ሳይቀርሳል ማለት ቤተ እዚህ ሀገር ላይ የካህን ሚስት እስከ ልጆቻቸው ካህኑ በህይወት እያሉ ልጆቻቸው ያው የካህን ልጆች እንደመሆናቸው አብረው ይቀጥሉ ነበር። ነገን ሰውየው ደግሞ በህመም ምክንያት ህይወታቸው ሲያልፍ ሚስታቸው ልጆቻቸው እንደውም ከዚያ ወደ መሸፈን ደረጃ ሁሉ የደረሱ መስቀልም ድረስ የሚያስበጥሷቸው ልጆች ያ መስቀል የተበጥሶብኝ ነው ለመናገር እንኳን እያፈሩ ጠንከር ለማረግ እንግዲህ ብዙ እጅግ አሳዛኝ ዜና ምሽቱን ተሰምቷለ። በቂርቆስ ክፍለ ከተማ ሜክሲኮ አካባቢ የተባረክ መስጅድን አጥሩንና ታፔላውን ምሽቱን ጨለማን ተገን በማድረግ ያፈራርሰውታል እንደምትመለከቱት ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን እጅግ በጣም ነው የሚያሳዝነው። ለሙስሊሙ ማህበረሰብ ያላቸውን ንቀት በዚህ ደረጃ አሳይተውናል ማለት ነው። የፈረሰው የአላህ ቤት መስጅድ ነው። ድሮም ለሙስሊሙ ማህበረሰብ ክብሩን መብቱን የሚያስጠብቅለት ለሙስሊሙ ማህበረሰብ የሚቆረቆር ትክክለኛ የሆነ መሪ ሳይኖር ሲቀር እንደዚህ ትናቃለህ። አምልኮት ቦታዎችን እንደዚህ በቀንም በጨለማ ይፈርሳሉ ይወድማሉ። ክብርህ ይናቃል፣ መብትህ ይረገጣል። አላሁ ተባረከ ወተዓላ ድሉን ቅርብ እንዲያደርግልን ሁላችንም ዱዓ እናድርግ። በዚህ ዙሪያም የሚመለከተው አካል አስቸኳይ የሆነ መፍትሄ እንዲሰጥ እንጠይቃለን። ይሄም ቪዲዮ ሁላችሁም ሼር እያደረጋችሁ ያረጋችሁ ላልሰሙታችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ እና ማለት ነው ከእስልምና ሁሱ የሚባል ልጅ እንደኔ እንደኔ መቸኛል ማረ ምን ኔ ራሱ አሁን አንተ አልክ እንጂ አሁን ሁሱ እየምር ኔ ራሱ በጣም አሁን እንደዚህ ንስትር ላይ ከሚሰሩ ሰዎች በጣም የሚመቸኝ። ለምን መሰለህ? ሁሱን መወደው አንደኛ ነገር ካየኸው ቤት ይከፍታል። እኔ አይመለከተኝም፣ ስለ እውቀቱ ምናምን ነገር አይመለከተኝም። ሰዎች ሁሉም የእውቀት ደረጃ አላቸው፣ የሚያውቁበት ልክ አላቸው፣ የሚያውቁበት ልክ አላቸው። ገባ ግን ስነ ምግባሩ ስነ ስርዓቱ ቢሞት አይሳደብም እኮ ቤት ከፍቶ እግዚአብሔር ነው የምላቸው። ቢሞት አይሳደብም። አሁን እኔ በጣም ነው የምወደው የምር በቃ፣ ሁልጊዜም ከፊቱ ላይ ፈገግታ ታጣም። ሁልጊዜም በቃ ፈገግ እንዳለ ነው ገብቶ። እንኳን ሲሳደቡት መልስ አይሰጥ። ገብቷል። ሁልጊዜ ፈገግ እንዳለ ነው። የሆነ ሰዎች እንራሱ የመሳብ ሀይል አለው። ገባ። አንዳንዴ ሰዎች በጣም ትሁት ስትሆንላቸው ስነ ምግባር ሲኖሩ ሰዎች ራሱ አንተ ጋር ሄዶ የመማር ድሯላቸው። ና ብዙ ክርስቲያኖች ያለው እየሄዱ እሱ ጋር ይማራሉ። እናም ሰላምን ይላሉ። ገባ። እነዛ ልጆች ዛሄዱት ስለምንድን ነው? እርግጠኛ ነኝ ኢየሱስና ምግባር ማርኳቸው ነው። በቃ ለምን አይሳደብም። በቃ አሁን እሱ ሚዲያ ላይ ካሉ ሰዎች፣ እነዚህ ንዝዝር ከሚሰሩት ላይ እኔ በጣም የምወደው ሰው ነው። በቃ አይሳደብም። የሆነ ከፍትፍቱ ፊቱ የሚባል ላይ ይላል፣ የሀገሬ ሰው ከፍትፍቱ ፊቱ ይላል፣ የሀገሬ ሰው ማለት ነው ሲታርፍ በቃ ፊቱ ይሰባችኋል። እራሱ አላ አደለ የሆነ ኩስጥር ምናምን እንደዚህ የሚቆጣ እዚ ሀይለኛ ሰው አደለም። በቃ የሆነ ቅልል ምናምን ብሎ ነው የሚቀርባችሁ። የሆነ እንደ ውስጣት ራሱ የሆነ ክብድ ምናምን የሚል ሰው አደለም። ገባችሁ? ማንኛንም ጠያቄ ሄዳችሁ ብጠይቁት የሆነ ቅልል ያለ ሰው ነው። ገባችሁ? የሆነ ቅልል ያለ ነው። በቃ የሆነ ቅልል ብላችሁ ማምን ሄዳችሁ መጠየቅ ትችላላችሁ። እና አይሳደብም። እንደዚህ ቀይ መስመር አልፎ አይናገርም። ሊናገር ይችላል አንዳንዴ ምናምን ነገር ሊሳደብ ይችላል ግን በጣም እንደዚህ የወጣ ንግግሩ ምናምን ነገር አይናገርም። በስነ ስርዓት ነው ምናምን የሚያወራው ብዙ ጊዜ እንደውም በቃ ዝም ብሎ መሳቅ ነው ስራው። እንደውም በቃ አለ አይደለ እኔ ሆነ ስነ ስርዓቱ ምናምን ደስ ይለኝ አይደል። አንድ አንድ ገጠሬ ነቢዩ አለይሂ ሰላቱ ወሰላም ኹጥባ እያደረጉ እያለ ወደ መስጂድ ገባ። ኹጥባውን አቋረጣቸው መሃል ላይ የአላህ መልእክተኛ አላቸው። ምን ገጥሞት ይሆን? ኹጥባ እስኪጨርሱ እንዴት መጠበቅ አልቻለም? ነብዩም ምንድነው አሉት። ያ አላህ መልእክተኛ ዝናብ ጠፋብን አላቸው። አዝረአት ደረቀ፣ እንሰሶች ሞቱብን። አላህ ዝናብ እንዲያወርድ ለምኑልን አላቸው። ያ ንጹሕ እጅ ወደ ሰማይ የተነሳ አላህ ወይ ዝናብን አጠጣና አነስ። የእሳቸው ሰሃባ ምን ይላል? ሰማዩ ጽድት ያለ ነበር እንደ መስታወት ይላል። መሃል ላይ ግን የተበታተኑ ደመናዎች መጥተው ከአናታችን ላይ ሰፈፉ። እየሰፋ ደመናው መሄድ ጀመረ። እየተለጠጠ መሄድ ጀመረ። ነቢዩ ዓለህ ሰላት ወሰላም ኹጥባውን ጨርሰው ሳይወርዱ ዶፍ ዝናብ መውረድ ጀመር። ከኹጥባው ሲወርዱ ጺማቸው ውሃ አርግዞ ነበር። አለህ ሰላት ወሰላም ሳምንቱን ሙሉ ፀሐይ ያላየነም ይላል፣ ዝናብ በሳምንቱ። ነቢዩ ዓለህ ሰላት ወሰላም ኹጥባ ሊያደርጉ ወደ ሚንበር ሲወጡ ያ ግለሰብ አሁንም ወደ መስጂድ ገባ። ያ አላህ መልክተኛ አላቸው። አላችሁ። አሁንስ ምን ገጥሞት ይሆን? ያ አላህ መልክተኛ፣ ዝናቡ ገደለን አላቸው። ይቀነስልን አላቸው። ነብዩ አለይሂ ሰላቱ ወሰለም ነብዩ አለይሂ ሰላቱ ወሰለም እጃቸውን አነሱ። ዝናብ መልስልን አይባልም፣ ጸጋ ነው ዝናብ። ከዛም አላህ ወይ ሐዋለይና ላ አለይና፣ እኛ ላይ አታርገው፣ ከተማው ላይ በዙሪያችን አድርገው አሉ። በተራራው በሸንተረሩ በኮረብታው አዝርእት በሚበቅልበት ቦታ ብቻ አውርድልን፣ አሉ አነስ። አሁንም ዘገባው ምን ይላል? ፈወላሂ ይላል በአላ ይሁንብኝ፣ ከመስጅድ ስንወጣ እልም ያለ ፀሐይ ነበር ይላል። ባለፈው ሲወጡ ፀሐይ ሆኖ ነበር፣ ዝናብ ነው ዶፍ ዝናብ። አሁን ሲወጡ ዝናብ ነበረ፣ ቀትር ፀሐይ ሆኖ ወጡ ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም የታላቆች ታላቅ፣ የኩሩዎቹ ኩሩ፣ የነብያት መቋጫ፣ የሩሱሎቹ ሞዴል ነቢዩ አለይሂ ሰላቱ ወሰላም